ቅልቅጠል አንድ፣ በዓለም አቀፍ ደረጃ የማይድንም በሽታ ቅልቅጠል ከደረቀ በኋላ ታሽቶ ያድናል። ዱባ ራሱ አሰራሩን ከቀየር ነው ሲሪየስ የሆነ የጨጓራህም ያድናል፣ የአንጀት ቁስለት ያድናል። ሁለተኛ፣ በጉንጅ በአብዛኛው ሴንሲቲቭ የሆነ ፓርት ላይ ነው የሚወጣው እና ቃጠሎ ከባድ። ምናልባት ዱባ በአካባቢያቸ ሰዎች ሰነጥቁትና የዱባውን የውስጡን ፓርት የሚጣለውን ፍሬውን አቅፎ የያዘውን ፓርት በደንብ ታወቱትና መክተፊያ ላይ አርጋችሁ በደንብ ድቅቅ አርጋችሁ ከፍሬው ነጻ አርጋችሁ፣ እዛ በጉንጅ ወጣበት ቦታ ላይ ይደረግና ፌስታል ይሸፋል። ዛሬ ተደርጎ ነገ ጧት ያ የታመመ ሰው ሲነሳ በጉንጅ የሚባል የለም እዛ ጋር ከነሰውን ኮፉ ነው የሚነ ሁለተኛ ደግሞ በህይወቱ ያ ብጉንጅ የሚባል ነገር በሰውነቱ ላይ ይሄ የዱባ ማንበላው በላው ምንጥለው ፓርት ጥቅም። ሰላም ሰላም ተመልካቾቼ እንዴት ናችሁ? ማሚነኝ። ይሄ በጎሩትዩብ በየሳምንቱ የምናቀርብላችሁ ፕሮግራማችን ነው። ዛሬም እንደተለመደው እንግዳ አለኝ። እንግዳዬ አዲስ ባይሆንም ብዙንውን ጊዜ የራስን ተመክሮ ልምድ ያካፍለናል። ዛሬ ደግሞ በቀለ ስለ ዱባና ቅል ጥሩ የሆነ አዲስ ነገር ይዞ መጥተዋል። በቀለ እንኳን ደህና መጣ፣ ስላገኘው በድጋሚ ደስ ብሎኛል። እንዴት ነህ? አመሰግናለሁ ማማይ። ዛሬ እንዳልሽው ያለኝ ተሞክሮ ዱባና ቅል በህይወታችን ውስጥ በኑሯችን ውስጥ ምን ይጠቅሙናል የሚለውን ነገር ከተለመደው ውጭ ከምናውቀው ውጭ ሌላ የተለየ ጥቅም ይሰጣል የሚለው እናያለን። ስፔሻሊ ቀልቅጠል አንድ በአለም አቀፍ ደረጃ የማይድንም በሽታ የትም ቦታ በብዙ ነገር ተሞክሮ የማይድን አንድ የጤና ችግር ቅል ቅጠል ከደረቀ በኋላ ታሽቶ ያድናል። ያ ችግር ምንድን ነው? ጆሮቸው ብዙ ጊዜ ነጭ ፈሳሽ አይዶኖ የሕክምና ስሙን አላውቅም። ኖርማሊ እንደ ማህበረሰብ አካል ከጆሮስ ፈሳሽ የሚወጣበት ሰው በአብዛኛው ጥጥ ወትፎ ይሄዳል። አብዛኛው ሰው ያ ችግር ያለበት ቀን ሙሉ ሲፈስ ሲዋለውን ጥጡ ይመጠውና ከዛ ማታ ወይ ቤት ሲገባ ይቀይረዋል። ሌላ ጥጥ ያደርጋል። አሁንም እንደዛ እንትን እያለ ምክንያቱም በጣም ስለሚፈስ ማለት ነው። ሲያልፍም ደግሞ ሽታ ያመጣል። እንደዚ የጠነከረ ሲሄድ የማየት ችግርንም ያመጣል። ሙሉ ለሙሉ ያለመስማት ችግርም ያመጣል። ያንን ኬስ የቅል ቅጠል ቀይ ቅጠሉን መጀመሪያ አርጥብ ከሆነ ቆርጦ ማድረግ፣ አንድ ሁለት ሶስቱ፣ እንዲሁ በአጋጣሚ ደግሞ ደርሶ ምን ብሎ ወቅቱ በጣም በጋ ወቅት ከሆነ ደርቆ ነው የምታገኙ። ያቺን ሁለቱን እንትን ብሎ አምጥቶ በደንብ ሽታ አልቦ በደንብ ከዛ በኋላ እጅ ላይ በጣም ደቃቁ ከስር ይቀራል። የታመመው ሰው እዛው ጆሮን አጽድቶ በጆሮ በትንሽ በትንሹ ብንብን ብን ማድረግ ትንሽ ትንሽ እንዲገባ ጆሮችን በራሱ ብዙ እንደዚህ የበዛ ነገር መግባት አይችልም። ትንሽ ትንሽ ብንብን ብን ይደረግና ጥጥ ካለ በጥጥ ወተፍ ወተፍ ማድረግ። በማግስቱ ድሮ ነጭ ነገር እንትን የሚለው ጥቁር ነገር በወቅቱ አክቲቭ የሆነ የነበረው ፈሳሽ በማግስቱ ጠቁሮ ነው እንትን የሚለው ከዛ በኋላ ያ ፈሳሽ አይኖርም። ፎርኤቨር መደጋገም አያስፈልገውም። አንዴ ብቻ ነው የሚደረገው በዚህ መንገድ በቅል ቅጠል ፈሳሽ የሚያመጣ የጆሮ ችግር ያ ግን ጆሮ በባህሪው ብዙ አይነት የጤና ችግር አለ። ይሄ የቅል ቅጠል የሚያድነው ይሄም ብቻ ነው። ወደ ዱባው ደግሞ ስንሄድ እንግዲህ ዱባን ሁላችሁም ታውቃላችሁ ለምግብነት ይውላል። ከዛ ውጭ ሌላ ምንም ፐርፐዝ የለውም። አሁን ዱባ ከኛ ጋር ካለው ሶሻል ላይፍ አንጻር ማለት ነው። ግን በሌላ መልኩ ደግሞ ዱባን ስንለው ዱባ የጨጓራንንም የአንጀት ድርቀትን ጠቅላላ ያክማል። ከዛ ደግሞ የዱባ ፍሬ ምናልባት ታውቁታላችሁ ለኮሶት እየተባለ ነፍሰ ጡሮች በዱባ ፍሬ ፍሪት ያደርጋሉ። ራሳቸው ቴክኒካል የሆነ አለው አዘገጃጀ በደንብ ይዘጋጅና በእንጀራ ምጣድ መልኩ ሳይጠፋ የበሰለ ሳይመስል በጣም በሚያምን መልኩ ይቆላል። ከዛ በቀን ገደብ አለው። እንደዚህ ያድነኛል ተብሎ ብዙ አይበላም። ሁለት ሶስት ፍሬ ይታኝታል። ቀስ እየተባለ በዛ መልኩ ለኮሶ ቴስ ዱባ እንደሚጠቅም አውቃለሁ፣ ግን እኔ አሁን ስለ ሁለት ነገር ብቻ መናገር ፈልገ የዱባን ጥቅም አንደኛ ዱባ ራሱ አሰራሩን ከቀየር ነው ሲሬስ የሆነ የጨጓራ ሕመም ያድናል። የአንጀ ቁስለት ያድናል። ያሁን ለምሳሌ ለጨጓራ የሚውለው በደንብ ይከተፍና ይደርቃል። ሲደርቅ ራሱ የምታደርቂበት ማቴሪያል ንጹህ መሆን አለበት። የሻጋታ ምናምን የሚይዝ ነገር መሆን የለበትም። ዱባ በራሱ እላው ላይ የሆነ ጣፋጭ ነገሮች አሉት፣ የመጣፈጥ ነገር አለው እና ትንም ይሰዋል እና ያንዳይስብ ቶሎ ሞቅ ያለ ፀሐይ ላይ ይደረጋል። ይደርቃል፣ ይጠወልጋል። ያንን አንዴ እንትን ካለ በኋላ በእጅ መነካካት አያስፈልግም። እጅ ማለት ነገር ስለሚያመጣ ነው። እሱ ማገላበጫ ነገር ይዘጋጅና በርቀት እዛው እቃ ላይ ማታ ማታ ይገባል። ጠዋት ጠዋት ፀሐይ ላይ ይደረግና በደንብ ይደርቃል። እንደ እንጀራ ቋንጣ ማለት ነው። በደንብ ከደረቀ በኋላ የሆነ እቃ ውስጥ ያስቀምጠዋል። ካስቀመጠው በኋላ ጠዋት ለሚበላው ማታ ይቀቅልና ያሳድረዋል። በትንሹ ብቻውን የሚቀቀለው በውሃ ከበሰለ በኋላ ውሃ ካለው ውሃው ይጠነፈፍና ይቀመጣል። ወተት ደግሞ አንድ ብርጭቆም ሆነ ግማሽ ብርጭቆም ካስፈለገ እንደ ፒታይቱ ነው። ወተት ይፈላና ቀዝቅዞ ያድራል። ሌሊት አስር ሰዓት እስከ አስራ አንድ ሰዓት አስራ ሁለት ሰዓት ድረስ ባለው ጊዜ የፈላውን ወተትና ተቀቅሎ ያደረውን ዱባ አንድ ላይ ቢፈልግ በመጠዩስ ማሽን መቶ። እንደ ጁስ መጠጣት ይፈልግ ደግሞ ዱባ ብዙ ከሆነ ወተቱ ትንሽ ከሆነ እንደ ገንፎ አርጎ በማንኪያ መብላት እንዳይሰለች የሆነ የሆነ ቀን ኢንተርቫል አርጎ በዚህ መልኩ ከጨጓራ መዳን ይቻላል። ሁለተኛ በጉንጅ በአብዛኛው ሴንሴቲቭ የሆነ ፓርት ላይ ነው የሚወጣው። ሁለተኛ ደግሞ ብጉንጅ የትም ቦታ ቦታ ያን ፓርት ያን ኤሪያ ሴንሴቲቭ ያደርገዋል በራሱ እና ቃጠሎ ከባድ ነው። ምናልባት ዱባ በአካባቢያቸ ሰዎች አነስ ያለ ዱባ ከገበያ እደጅም ካለ ሰነጥቁትና የዱባውን የውስጡን ፓርት የሚጣለውን ፍሬውን አቅፎ ያዘውን ፓርት በደንብ ታወጡትና መክተፊያ ያርጋችሁ በደንብ ድግግ አርጋችሁ ከፍሬው ነፃ አርጋችሁ ፍሬው በነገራችን ላይ በጣም ንትን ይላል ይቆረቁራል። እሱን ነፃ ካረጋችሁት በኋላ እዛ ብጉንጅ የወጣበት ቦታ ላይ ይደረግና ፌስታል ይሸፈናል። ዛሬ ተደርጎ ነገጧ የታመመ ሰው ሲነሳ ብጉንጅ የሚባል የለም። እዛ ጋር ከነሰውን ኮፉ ነው የሚነክለው። ፈንድቶ ደግሞ እንደዚህ ቁስሉ እየሰፋ አይሄድም። ወዲያው ነው ግጥ ደሞ ብሎ የሚድ ነው። በዛ ላይ ደግሞ አያቃጥልም። ምን አይል ከቅዝቃዜ ውጭ ለጊዜው ለአምስት ለአስር ደቂቃ ይቀዘቅዛል። ከዛ በኋላ ጋ እንደሳት የሚያቃጥል እንቅልፍ የሚነሳው ብጉንጅ ሙሉ ለሙሉ ያድናል። ሁለተኛ ደግሞ በህይወቱ ያ ሰው ብጉንጅ የሚባል ነገር በሰውነቱ ላይ ይወጣል። ይሄ የዱባ ማን በላው ምንጥለው ፓርት ጥቅም ነው። ከፍሬው ጋር ተያይዞ የሚመጣው ከውስጥ የምናወጣው ፓርት ማለት ነው፣ የምንጥለው። ዱባውን ለምግብነት ስናጸዳው ከላይ ጠርበዋለን፣ ከውስጥ ደግሞ ፍቀን እናወጣዋለን። ያን ፍቃ አውተን የምንጥለው ለብጉንጅ መድኃኒት ነው፣ ከፍሬ ውጭ ማለት ነው። ስናደረግን ለዛ ነገር ለዛ ቦታ የሚበቃንን ድቅቅ አድርገን ህመሙ ያለበት ቦታ ላይ በፌስታል ነገር ሽፍናርገን በጨርቅ እናስረዋለን፣ ወይ ማሰር በሚቻል ነገር እዛ ጋር እናስረዋለን። ጠዋት ስንነሳ ያ ያሰርነው መድኃኒት ከዛ ጋር ሙሉ ለሙሉ ኪዩር ያደርገናል። በጣም ቆንጆ ቀላል የሆነ ነገር ቤት ውስጥ ማንም ሰው ሊጠቀመው የሚችል ሰውም የማይጎዳ ነገር ነው። አዎ ሁለተኛ ደግሞ የምንጥለው ነገር ነው። ጥቅሙን ሳናቅ ነው የምንጥለው። አንድ ትልቅ ኬዝ ማከም እንደሚችል ከዚህ በኋላ ሰው እንዲያቀ እፈልጋለሁ። የእኔ ትውልድ ከዚህ በኋላ እኔ የማስበው ነገር ምንድን ነው፣ አሁንም ብዙ ትውልድ ከፊት አለ፣ በየእድሜ ደረጃው እስከ ዜሮ ዓመት ድረስ አለ። ነገ የሚመጣ ኢትዮጵያ ውስጥ ያለ እጽዋት ጥቅሙን ጠቅላላ ኤቢሲዲ ብሎ እንዲያውቅ ነው የምፈልገው፣ ከና አጠቃቀሙ። ምክንያቱም አጠቃቀሙ በደንብ ካወቀ እጽዋቱ ላይም ጉዳት አያደርስም። አሁን ሰውን መድኃኒት ነው ብቻም ሳይሆን እንዴት እንጠቀማለን እንዴት ስናደርጋለን፣ የእጽዋቱ ህይወት እንዴት ነው መቀጠል ያለበት የሚለውን ነገር በዚህ ልክ ነው ትውልዱ እንዲያውቅ የምፈልገው። ምክንያቱም የትውልድ ክፍተት የሚባል ነገር አለ፣ ብዙ ነገሮች አሉና ይሄንን እኛ አይተን ወርገን ካላስተካከልነው ማንም መቶ አያስተካክልልም። በዚህ ልክ የባህል ህክምናን ተደብቆ መስራት ምናምን አያስፈልግም። ይህም ለምሳሌ አሁን የምናወራቸው ነገሮች ወደፊት በተለያየ ቋንቋ እንዲተረጎም አድረጋለሁ። ትግርኛ አለ፣ አፋርኛ አለ፣ ወላይትኛ፣ ሲዳምኛ አለ። እነኝ እነኝ ሁሉ እንዲተረጎምና ለወገናችን በየቤቱ እንዲደርስ ማድረግ ነው የምፈልገው። በቀላሉ ውስጣችንን የማይጎዳ ነው። እንግዲህ ስለ ዱባም ስትል ዱባ ዱባ ነው፣ የሚበላ ነው፣ ወተት የሚያው ነው። ይህንን አድርጎ አይደለም እያልን ያለ ነው። አንዳንድ ጥቅም ያላቸው ቤታችን ውስጥ መጠቀም የምንችለውን ነገር ነው። እንግዲህ አድቫይስ እየሰጠን ያለ ነው እና ይሄንን እንደ ህክምና አድቫይስ እንዳይቆጥሩብን ነው የምለው። ሌላ አንድ ጥያቄ የሚኖረኝ ሰዓት ብለኝ ነበር ቅድም፣ ሌሊት ላይ አስር ሰዓት አስራ አንድ ሰዓት አስራ ሁለት ሰዓት ላይ ያልከው በዛ ሰዓት መሆን አለበት። የተወሰነ ሰዓት አለው ወይስ ኤኒታይም ማድረግ ይችላሉ? ምንድን ነው የሚፈለገው? ጨጓራ በዛ ሰዓት ምዕራት የበላነው ነገር ኦልሬዲ በአብዛኛው ዳጀስት ሆኖ ጨጓራችን የሆነ መፍጨት የሚፈልገው ነገር አለ እዛ ታይም ማለት ነው። እንደ ምግብ ምግብ ይሆናል። ጨጓራችንም ዳይሬክት ሄዶ የሚፈለገውን ነገር ያካመናል። ደጋግሞ መውሰድ አለባቸው እንደ ችግራቸው እንደ ችግራቸው ችግራቸው ሲሪስ ከሆነ ሁለት ሶስት ቀን ደጋግሞ እንዳይሰለቻቸው ደግሞ አንዳንድ ቀን እየዘለን መጠጣት። በዚሁ አጋጣሚ ሌላ የምነግራችሁ ነገር ደግሞ የልቡ መድኃኒት በጣም ሰክሰስፉል ነው። ምናልባት ሰዎች የልብ ህክምናውን መድኃኒት ስሰጣችሁ ታግሳችሁ ለሀያ ቀል ታማሚውን ትሪት ማድረግ አለባችሁ። ታማሚ የሚያስፈልገውን እገዛ ክብካቤ ማድረግ አለባችሁ። ከማክሲሙም ሀያ ቀል ይበዛ ለአንድ ወር ሰዎች ከህመማቸው በአመጋገብ በአንድ አንድ ነገር እንዲያገግሙ ማገዝ አለባችሁ። መድኃኒቱ ግን ቱ ቢሆንስ ሰዎች እየዳኑበት ነው። ሰዎች ምስክርነታቸውን ነገር ስለሚሰጡ እኔ ደግሞ መድኃኒቱን በጣም ኢትዮጵያዊ መልክ ባለው መልክ እንዲሆን እየሰራሁኝ ነው። መድኃኒቱ ውድ ሊሆንብን ይችላል ብላችሁ በየቤታችሁ ቪዲዮ ሰምታችሁ ቁጭ ያላችሁ ሰዎች ካላችሁ አልፌ የምችለው ለመርዳት እኔ ዝግጁ ነው። በሳምንት አንድ ሰው በነፃ ባክም ለእኔ ስድቅ ነው፣ በረከት ነው። ችግር የለብኝም። አንድ እዚህ ጋር የምናገረው ነገር አለ። የልቡን ኬዝ መድኃኒት ከበሩን እየሰራሁኝ ነው። እዛ ከበር ላይ የአማርኛ የባህል ዘፈን በጣም የሚጫወት ሰው አለ። መሀሪ ደገፋው ኦር ደረጀ ደገፋው ከሁለቱ አንዱ ነው እና እኔ የማሰባቸውን ሀሳቦች እሱ ቀድሞኛል በዘፈን ውስጥ ስለዋለው እሱን ሰው ያስፈቅደው እፈልጋለሁ። ሩቅ ጊዜ አይደለም፣ በቅርብ ጊዜ ውስጥ መድኃኒቴ ስራ ላይ እንደሚል ተስፋ አደርጋለሁ። አሁንም ስራ ላይ ነው ያለው ግን እንደዚህ በየሳምንቱ ሶስት ሰው አራት ሰው ምናምን ሳይሆን በሰፊው የሰው ልጅ የሚታከምበት ሁኔታ ከእግዚአብሔር ጋር አመቻቻለሁ። አንቺን እና አንቺን የመሰሉት ደግሞ ኢትዮጵያን ከጎን እንደሚቆሙ ተስፋ አደርጋለሁ። በጣም ቆንጆ በቀለ፣ ጥሩ ነገር ነው። ዛሬ ያካፈልከን የሚጠቅሙ ነገሮች ናቸው። ዱባና ቅሉም እንግዲህ በራሳችን የምንጠቀመው ወደ ውስጥ የሚገባ የምንበላው፣ የምንጠጣው ነገር ነው እና ሰዎችን ያው ሞክሩት ሳይሆን ሀሳብ ነው የምንሰጠው በራሳቸው ደግሞ መንገድ የራሳቸውን ነገር መሞከር እና መጠንቀቅ ያለባቸውን ነገር መጠንቀቅ እንዳለባቸው ነው የኔም ምክር። እንግዲህ አንተ ደግሞ እንግዲህ ቀረ የምትለው ነገር ካለ ያው እንግዲህ ይህን ሀሳብ ለሕዝብ እንዲሆን ተስቤ አንቺም ደግሞ እንደሚጠቅም ማምነሽበት ይህ ፕሮግራም አዘጋጅተናል። ከዚህ ፊት ያየሁት ነገር ምንድነው ነገርን በአግባቡ በጥሞና ሆኖ ባለመዳመጥ በችኩል መጥተው እንደገና በድጋሚ የሚጠይቁ በኮሜንት የሚጠይቁ ሰዎች አሉ እና የሚሰራውን ቪዲዮ በደንብ ማዳመጥ ከዛ ደግሞ ወደ ራሳችን ህይወት ማምጣት፣ ምክንያቱም አብዛኞቻችን ኖርማሊ ወደኋላ ሄደን ወይ ደግሞ ከጎና እንድንሰው ሰው ምንጠይቅ ያልገባን ነገር ሊያስረዳን ይችላል። እዛው ቪዲዮን ምናልባት እንዲ ብሰራው ዱባና ቅል ምንድን ነው የሚለውን ጉግል ላይም አይቶ ማወቅ ይቻላል። እኔ ምንድን ነው ኖርማሊ በእኛ አኗኗር ውስጥ እነዚህንኝን ጥቅም ምናልባት ባለማወቅ ሳንጠቀምባቸው ስለቀረን እንጠቀምባቸው ነው። ይሄን ይጠቅማሉ ነው የማውቀው። እውነት ነው የተናገርኩት ስለሆነ ፕሮሰስ ባልሆነ በቀላል ነገር ተጠቀሙና ችግራችሁን አስወግዱ፣ ወይ ደግሞ ችግር ያለበት ሰው ድረሱለት። በመረጃ ነው። በጣም ቆንጆ። ያው እንግዲህ በቀለን አግኝታችሁ ደግሞ የተለያየ ምክር ሀሳብ፣ እሱም ፈቃደኛ ነው ሁልጊዜ ላያማክራችሁ። የምጠይቁትም ጥያቄ ካለ ሁልጊዜ እዚህ ቪዲዮ ላይ ላንመጣ እንችላለን። በግል ደግሞ እናንተ ጥያቄ ካላችሁ ስልኩን ሼር አድርጉ ስላለም ፈቃደኛም ስለሆነ ልታገኙት ከፈለጋችሁ በኮመንት ሴክሽን ላይም እንጽፍላችኋለን። በቀላሉ ከዛ ላይ ስልኩን ልታገኙትና ልታናገሩት፣ ልታማክሩት። ሌሎችም ጥያቄዎች ካላችሁ እኛ ያላነሳናቸው እዚህ ላይ በግል የምጠይቁትን ነገር ካለ እሱን ቀጥታ አግኝታችሁ ማናገር ትችላላችሁ። እንግዲህ ለዛሬ ሌላ የምትጨምርልን ነገር ከሌለ በቀለ? ሌላ የምጨምረው ነገር እዚህ በሮቲቭ ላይ ቤተሰብ የሆናችሁ ሰዎች ከዚህ ዩቲዩብ ሀሳብ ያገኛችሁ ሰዎች ዛሬም ሀሳብ ታገኛላችሁ ግን ደግሞ ይዛችሁ ቁጭ አትበሉ። በጣም የሰለጠነ ሀገር ላይ ብትሆኑ፣ የትም ብትሆኑ ወገናችሁ ደግሞ የሆነ ቦታ ሊቸገር ስለሚችል ሀሳቡን ኤክሰርሳይዝ አርጉት። በደንብ ቪዲዮን ሆልድ አርጉና አዳምጡት። ብዙ ነገር ታተርፋላችሁ ከጓሮቴ ከዚህ በኋላ ደግሞ ቃል የምገባላችሁ ነገር አንድ ቀን ውሃ በመጠጣት ብቻ ሁሉን አይነት የጤና ችግር እንዴት መዳን እንደሚቻል ደግሞ አድቫይዝ አረጋቸዋል። ሌላ የሚጨምረው ነገር ስለ አንድ ኬዝ የሆነ ቪዲዮ ላይ ለምሳሌ ስለ እርድ እርድ የተሰራበት ቪዲዮ ጋር ሄጄ ካላየውት እናንተን ካልኩ እዚኛው ቪዲዮ ስር ስለ እርድ የተቸገራችሁትን ጽፉ፣ እኔ መልስ እሰጥበታለሁ። ሁለተኛ ደግሞ ስለ ልብም መረጃ ፈልጋችሁ ከሆነ አንዳንድ ነገር ፈልጋችሁ ከሆነ እዚኛው ስር እንደዚህ እንደዚህ ብትሉ የትኛውን ቦታ ላይ እኔም የምትጠይቁትን ነገር የትኛውም ማንኛውን ቦታ ላይ ባይመለከተው ሚያርስ ጻፉት። እኔ በገባው ሰዓት ባየው ሰዓት መልስላቸዋል። በተረፈ በጣም ነው የማመሰግነው፣ ሁላችሁ ነው በጣም አመሰግናለሁኝ። ስለ መልካም ምክር ከሀሳብ ስለምትሰጠን ሁልጊዜም ደግሞ ያለህን ተመክሮ ስለምታካፍለን እግዚአብሔር ይስጥልን፣ ክበርልን፣ በጣም እናመሰግናለን። ተመልካቾችን እንግዲህ ለዛሬ የነበረን ፕሮግራም ይሄንን ይመስል ነበር። በሌላ ፕሮግራም ደግሞ እንደዚሁ ጠቃሚ ያልናቸውን ነገሮች ይዘን እንቀርባለን። ከዛው ሰላም ሁኑልኝ። ማሜ ነኝ ከጓሮትዩ ፋሩቅ ሬዲ ካሜራ ማንጋ